ሰበር ዜና። በሐዋሳ ኢንዱስትሪያል ፓርክ ልዩ የኢኮኖሚ ዞን ውስጥ በሚገኙ የሶላር ካምፓኒ ውስጥ የሚሠሩ ሠራተኞች በቻይና አለቆቻቸው ድብደባና ጥቃት እየደረሰባቸው እንደሆነ እና ስለ ጉዳዩ ደጋግመን ብናመልከትም የሚሰማን አጥተናል ሲሉ የፋብሪካው ሠራተኞች ነግረውኛል። ይህ የምታዩት ወጣትም በአንድ ቻይናዊ ራሱን እስኪስ ድረስ ድብደባ ተፈጽሞበት ነው። ተደብዳቢው የፋብሪካው ሠራተኛ የሕክምና እርዳታ ለማግኘት ወደ ሆስፒታል እየተወሰደ ባለበት ወቅትም ራሱ ቻይናዊው ስሜታዊ ሆኖ ነበርም ብለውኛል። ቶዮ ሶላር ከፀሐይ ብርሃን ኃይል ማመንጨት የሚያስችሉ ከፍተኛ ጥራት ያላቸው ሶላር ፓናሎችን እያመረተ የሚገኝ ፋብሪካ ነው። ከዚህ ቀደም የዛሬ አራት ዓመት ገደማ በአፍሪካዊቷ ሀገር ኬንያ ቻይናዎች ተመሳሳይ ነገር ሲያደርጉ ነበር። በጊዜው በኬንያ መንግሥት በሕግ እንደተቀጡ ጉርሻዎች ፖስተንም ነበር። አሁን ደግሞ ይሄ ነገር ኢትዮጵያ ውስጥ መጥቷል። አስደንጋጭ የሕግ ጥሰት በሻሸመኔ በሰርግ ሰበብ በሕዝብ መካከል የተተኮሰው ጥይት ስጋት ፈጠረ። ባለፈው ሳምንት መጨረሻ በሻሸመኔ ከተማ ደማቅ እና የቅንጦት ሰርግ በታላቅ ድምቀት ተከብሮ ነበር። የቅንጦት መኪናዎች እና ታላላቅ ፌስቲቫሎች የታዩበት ሲሆን አንድ የሰርጉ ተሳታፊ የከተማዋ መሃል አደባባይ ታውን ስኩዌር ላይ በአደባባይ ሽጉጥ መዞ በርካታ ጥይቶችን ወደ አየር የተኮሰ ሲሆን በአካባቢው የነበሩ ሰላማዊ ነዋሪዎችን ክፉኛ አስደንግጧል። ይህ አስደንጋጭ እና ትዕቢት የተሞላበት የሕግ ጥሰት ድርጊት ሰዎች በጠራራ ፀሐይ እንዲህ ዐይነቱ የሕግ ጥሰትና ሥርዐት አልበኝነት እንዴት ይፈጸም ቻለ? በማለት ጥያቄ ያነሳሉ። የሻሸመኔ ከተማ አስተዳደር እንዲህ ዓይነቱ ልቅ የሕግ ጥሰት ተደጋግሞ እንዳይከሰት ምን ዓይነት አስቸኳይ እርምጃ ይወስዳል? ይህ ድርጊት ለሕዝብ ደህንነት እና ለሕግ የበላይነት ስላለው ክብር ምን ዓይነት መልእክት ያስተላልፋል? ሕግን ማክበር የሁላችንን ግዴታ ነው። ከሕግ በላይ ማንም የለም። ግንዛቤን እናሳድግ። ደንግጠው ቪዲዮውም ከቲክቶክ ላይ አጥፍተውታል። ነገር ግን ሰዎች ቪዲዮውን ዳውንሎድ አድርገውታል። ለእኛ የላከልን ኪቡጁ ስታርከ ሲሆን የጉርሻ ቲጂ ላይ ተመልከቱት። ይህ ነገር በእውነቱ ትክክል ነው ብለው ያምናሉ? ሐሳባችሁን አካፍሉን። በሐዋሳ የደረሰው ድብደባ ጉዳት የደረሰበት ግለሰብ በሆስፒታል ይገኛል። አንድ ኢትዮጵያዊ ግለሰብ በቻይና ዜጋ የደረሰበት ከባድ ድብደባ ምክንያት ጉዳት ደርሶበት ሆስፒታል ገብቶ ሕክምና እየተከታተለ ይገኛል። የደረሰበት ጉዳት ክብደት እንዳለው የተገለጸው ተጎጂው በአሁኑ ወቅት የሕክምና ባለሙያዎች ክትትል እየተደረገለት መሆኑ ታውቋል።

ይህንን እውነታ በገሃድ አይቶ ልብህ ሳይነካ እና አይን ሳይረጥብ እንዴት ይታለፋል? እግራቸው መሸከም የማያስችለው ጀርባቸው የማይችለውን ከባድ ድንጋይ በእጃቸው ይዘው ለጉርሻ የሚታገሉትን የእነዚህን አዛውንቶች ሰቆቃ ስናይ ዝም ማለት ይቻለናል?